በትንቅንቅ የተገኘው ድል አርሰናል በኒውካስል ሜዳ ወሳኝ 3 ነጥብ ይዞ ወጥቷል። ኒውካስል ዩናይትድ ከአርሰናል በሴንት ጀምስ ፓርክ ያደረጉት የስድስተኛ ሳምንት ተጠባቂ ጨዋታ በአርሰናል ሁለት ለአንድ አሸናፊነት ተጠናቋል። ኒውካስል በመጀመሪያ አጋማሽ ኒክ ቮልተ ማዕደብ አስቆጠረው ግብ መምራት ቢችልም ውጤቱን አላስጠበቀም። ከኒውካስል ሻል የተጫወቱ አርሰናል ተቀይሮ በገባው ሚካኤል ሜሪኖ እና ገብርኤል ማጋሪሽ ግብ አሸንፏል። ውጥረት በበዛበት ጨዋታ ቪክቶሪያ ኮሬሽ ላይ በተሰራ ጥፋት ዋና ዳኛው ጃራድ ጌሌት ፍጹም ቅጣት ምት ቢሰጡም በቫራይቶ ሽረውታል። አርሰናል ከሁለት የውድድር ዓመት በኋላ በሴንት ጄምስ ፓርክ ያሸነፈበትን ድል አስመዝግቧል። ከመሪው ሊቨርፑል ጋር ያለውን የነጥብ ልዩነትም ወደ ሁለት አጥብቧል። ጨዋታው እስከ መጨረሻው ደቂቃ ድረስ በከፍተኛ ፉክክር መንፈስ የቆየ ሲሆን የመድፈኞቹ አርሰናል ድል የተረጋገጠው በጭማሪ ሰዓት በተቆጠረች ወሳኝ ግብ ነው። አርሰናል በኒውካስል አስቸጋሪ ሜዳ ላይ ድልን በመንጠቅ ሶስት ወሳኝ ነጥቦችን ይዞ መውጣት ችሏል። በዚህም የደረጃ ስንጠረዡ አርሰናል አሁን ባለው ሰዓት በድምሩ 13 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጧል። ከሊቨርፑል በሁለት ነጥብ በማነስ ማለት ነው። በሴንት ጀምስ ፓርክ የተደረገ የኒውካስልና የአርሰናል ጨዋታ የፕሪምየር ሊጉን ድራማና ውበት ሙሉ በሙሉ ያሳየም ነበር። እስከ መጨረሻው ደቂቃዎች ድረስ ሁሉም ትንፋሹን ውጡ በተከታተለው በዚህ ጨዋታ አርሰናል ወሳኝ የሆነ የሁለት ለአንድ ድልን በማስመዝገብ የዋንጫ ተፎካካሪነቱን በድጋሚ አረጋግጧል። ከጨዋታው በኋላ ከተሰጡ አስተያየቶችም የድሉን ትልቅነት የሚያሳዩ ነበሩ። ከፍጻሜ ፊሽካ በኋላ በደስታ ስሜት ውስጥ የነበሩት የአርሰናል አሰልጣኝ ሚካኤል አርቴታ ጨዋታውን ያሸነፍንበት መንገድ፣ ዋው እንዴት ያለ ስሜት ነው ሲሉ ተናግረዋል። እግር ኳስ በስሜት የተሞላ ነው። ዛሬ በመጨረሻው ላይ በጣም ውብ የሆነ ስሜት አግኝተናል። ድልም ማሳክተናል፣ በማለት የድሉን ጣም ገልጸዋል። አርሰናል በጨዋታው ሙሉ የበላይነት ቢወስድም ኒውካስሉ ግብ ጠባቂ ኒክፖፕ በሚያድናቸው አስደናቂ ኳሶች ተሸክሮ ነበር። አርቴታ ለተጋጣሚያቸው ያድናቁት እውቅና ከመስጠት ወደ ኋላ ላሉ ኒውካስል ላላቸው ጥንካሬና ለሚያሳዩ ከፍተኛ ተፎካካሪነት ምስጋና አቅርበዋል። በተለይ ደግሞ ግብ ጠባቂያቸው ኒክፖፕ የማይታመን ነበር ብዙ ጎሎችን ከልክሉናል ነው ያሉት። ድሉ የተገኘው በአርሰናል ተደጋጋሚ ጥረት ነበር። ከአስር በላይ የማዝመቶችን ሞክረው ሳይሳካላቸው ከቆዩ በኋላ በአስራ አንደኛውና በአስራ ሁለተኛው የማዕዘን ምት ላይ ነበር ጎሎቹን ያስቆጠሩት። አርቴታ በተለይ በተቀያሪ ወንበር ላይ የነበሩ ተጫዋቾችን አድንቋል። ወደ ሜዳ የገቡ ተጫዋቾች እንደ ማርቲን ኦድጋርድ እና ገብርኤል ማርቲኔሊ በፈጠሩ ከፍተኛ የጨዋታ መነቃቃት ትልቅ ለውቅ አምጥተናል ሲሉም ተናግረዋል። አሰልጣኙ አርሰናል ሊያገኝ ይገባው የነበረውን የፍጹም ቅጣት ምት በቫር ውሳኔ መከልከሉን ቢያምኑም እግዚአብሔር ይመስገን ሌላ መንገድ አግኝተን እስከ መጨረሻው ታግለን አሸንፈናል ብለዋል። የድሉን ትርጉም የገለጹት አሰልጣኙ ብቻ አልነበሩም። የቀድሞ የሊቨርፑል ተጫዋችና እስከ ስፖርት ተንታኝ ጄሚ ሬድናፕ የአርሰናልን ጥንካሬ አድንቋል። የዋንጫውን ጉዞና ገና ብዙ ያልተጠበቁ ክስተቶች ይኖሩታል፣ ነገር ግን የዛሬ ውጤት እንደሚያሳየው አርሰናል በትክክል የዋንጫ ተፎካካሪ ነው። እናም እነሱን የሚጠራጠር ማንኛውም ሰው ሙሉ በሙሉ ተሳስቷል ሲል ሬድናፕ በድፍረት ተናግሯል። በመሆኑም አርሰናል ከሴንት ጀምስ ፓርክ ይዞት የወጣው ሶስት ነጥብ ብቻ ሳይሆን ለተቀናቃኞቹ ያስተላለፈው ግልጽ መልእክትና ለደጋፊዎቹ ያደረሰው የዋንጫ ተስፋ ጭምር ነው። በአርሰናል ሁለት ለአንድ የተሸነፉት የኒውካስትል ዩናይትድ አሰልጣኝ ኤድሃው ከጨዋታው በኋላ በሰጡት አስተያየት በሜዳችን ላይ በመጨረሻም ደቂቃዎች ሁለት ጎሎች አስተናግደን መሸነፋችን ያማል። በምርጥ ብቃታችን ላይ እንዳልነበርን አምንን መቀበልና መገምገም አለብን የጥረት እጥረት አልነበረብንም ነገር ግን ከእግር ኳስ ጥራት አንጻር ጥሩ አልነበረንም፣ ብለዋል። ቁልፉ ነገር የነበረው የማዘም ምቾቱ ብዛት ይመስለኛል። የማርቲን ኦዲጋርድ ወደ ሜዳ መግባት በጨዋታው ላይ ትልቅ ለውጥ አምጥቷል። የጫናው ክብደት በመጨረሻ ዋጋ አስከፍለውና የጥረት እጥረት ባይኖርም ትናንሽ ዝርዝሮች ናቸው ለሽንፈት የዳረጉን ያሉት አሰልጣኙ ስለ ፍጹም ቅጣቱ ውሳኔዎች ደግሞ በሰጡት አስተያየት ሁሉም በቫር እጅ ላይ ነው። ሁለቱንም ውሳኔዎች አንዱ ለእኛ የተሰጠውንና አንዱ መኛ ላይ የተሰጠውን ማመን አለብኝ፣ ብለዋል። ስለ ቀጣዩ ቻምፒየንስ ሊግ ጨዋታም ቀጣዩ ጨዋታ ጥሩ ነገር እናይበታለን። የዛሬውን አሳዘኝ ሽንፈት ከግምት ውስጥ በማስገባት ወዲያው ሌላ ጨዋታ ማግኘታችን ጥሩ ነው፣ በራስ መተማመናችንን ለመመለስ እንፈልጋለን ብለዋል። ስለ ቲኖ ሊቨርሜንታ ጉዳት የተጠየቁት አሰልጣኝ ሁኔታው ጥሩ አይመስልም፣ በተዘረጋ አልጋ ከሜዳ መውጣቱ ጥሩ ምልክት አይደለም ብለዋል። የመርፈኞቹ ዋና አሰልጣኝ ሚካኤል አርቴታን በምሽቱ ድል ከፍተኛ ኩራት እንደተሰማው በቡድኔ ኩራት ይሰማኛል ያለው ሚካኤል አርቴታ በደንብ የሚገባን እንድን ያስመዘግብ ነው በማለት ተናግሯል። ስለተሻረው የኮረሽ ፍጹም ቅጣት ምት ያነሳው ሚካኤል አርቴታ ቫር መታየት አልነበረበትም ግልጽ ጥፋት ነው ብሏል። ቡካዮ ሳካ በበኩሉ ዳኛው ለማየት ሄዶ ብዙ ሰዓት ወስዷል፣ እንደዚህ አይነት ውሳኔዎች ሁልጊዜም ጊዜም በእኛ ከእኛ ተቃራኒ ናቸው በማለት ተናግሯል። የመድፈኞች የፊት መስመር ተጫዋች ቡካዮ ሳካ ቡድናቸው ያሸነፈበት መንገድ አስደሳች እንደነበረም ገልጿል። ባለቀ ሰዓት ጎል አስቆጥሮ ከማሸነፍ በላይ የሚያስደስት ነገር የለም በጣም አስደሳች ነው ሲል ተደምጧል። አክሎም ዛሬ የሚገባንን ነገር አግኝተናል፣ በጣም ደስተኞች ነው በማለት ነው አስተያየቱን የሰጠው። የቀድሞ የሊቨርፑል አማካኝ ጀሚሬ ና ለስካይ ስፖርት በሰጠው ትንታኔ የማይተማን ጨዋታ ነው ብሏል። ፕሪሚየር ሊጉን በምርጡ ገጽታው ያየንበት ነው፣ ሁሉንም ነገር ያካተተ ነበር ሲል ጨዋታውን ገልጾታል። የኒውካስል ተጫዋቾች ልባቸው ይሰበራል፣ በጣም ያዝናሉ፣ ነገር ግን ድሉ ለሚገባው ክለብ ተሰጥቷል ነው ያለው። በእኔ እምነት አርሰናል በመጀመሪያው አጋማሽ አስደናቂ ነበር። በሁለተኛው አጋማሽ ለሃያ ደቂቃዎች ያህል መንገዳቸውን ቢስቱም፣ ከዚያም በኋላ ግን ወደ ጨዋታ የበላይነት መመለስ ጀምረው ነበር ድሉም ይገባቸዋል ሲል ተደምጧል። አሁን ወደ ጨዋታው ቁጥራዊ መረጃዎች እናልፋለን። የጨዋታው ቁጥራዊ መረጃዎች፣ በጨዋታው አርሰናል 64 በመቶ የኳስ ቁጥጥር ነበረው። በአንጻሩ ባለሜዳው ኒውካስትል 36 በመቶ የኳስ ቁጥጥር እንደነበረው ቁጥሮች ያሳያሉ። ኦፍሳይድን በተመለከተ አርሰናል ምንም አይነት ኦፍሳይድ አላስመዘገበም። በአንጻሩ ኒውካስል አንድ ኦፍሳይድ ተመዝግቦበታል። የኮርና ኳሶች በአርሰናል በኩል አስራ ሁለት ሲገኙ ኒውካስል ሰባት አግኝቷል። በዚህም ባገኘው በአንዱ ኮርና ኒውካስል ጎል ሲያስቆጥር፣ አርሰናል ደግሞ ባለቀ ሰዓት ባገኛቸው የኮርና ምቶች ሁለት ጎሎችን አስቆጥሮ ጨዋታውን ማሸነፍ ችሏል። በአጠቃላይ ወደ ግብ የተደረጉ ሙከራዎችን ስናይ አርሰናል በጣም ተሽሎ በታየበት ጨዋታና በልጦ በተጫወተበት ጨዋታ ሀያ ኳሶችን ወደ ጎል ሲሞክር ከዚህ ውስጥ ስድስቱ ብሎክ ተደርጎበታል። ኒውካስል በአንጻሩ ስምንት ሞክሮ አራቱ ብሎክ ተደርጎበታል። ከኢላማቸው ውጭ የሆኑ ሾቶችንም ስናይ ሰባት ናቸው፣ በአርሰናል በኩል በተመሳሳይ ሰባቱ ደግሞ የተሳኩ ነበሩ። በኒውካስል በኩል ከኢላማቸው ውጭ የነበሩ ሶስት ኳሶች፣ ኢላማቸውን የመጡ ሶስት ኳሶች ሲሆኑ አንደኛው ኳስ ኢላማውን አንስተው ነበር። ግብ ጠባቂዎቻቸው ያዳኗቸውን ኳሶች ስናይ የኒውካስሉ ግብ ጠባቂ አምስት ኳሶችን ሲያድን የአርሰናሉ ሁለት ኳሶችን አግኝተዋል አድነዋል። በተመሳሳይ ታክሎችን ስናይ አርሰናል 13 ታክሎችን ሲያሳካ ኒውካስል 12 ኳሶችን ታክል ወርዷል። በአጠቃላይ በጨዋታ የተደረጉ ፓሶችን ስናይ አርሰናል 490 ፓሶችን ሲያደርግ ኒውካስል በተቃራኒ 271 ፓሶችን አድርጓል። የተጠናቀቁ ፓሶችን ስንመለከት አርሰናል 400 ፓሶችን ሲያደርግ 81 በመቶ የተሳኩ ነበሩ። በአንጻሩ ኒውካስል 187 ፓሶችን አድርጎ 69 በመቶን አሳክቷል። በሁለቱም ክለቦች የተሰሩ ጥፋቶችን ስናይ አርሰናል ዘጠኝ ጥፋቶችን ሰርቷል ተብሎ በዳኛ ሲወሰን፣ ኒውካስል ስምንት ጥፋቶችን ሰርቷል። የኒውካስል ተጫዋቾች ሁለት ቢጫ ካርድ ሲያዩ፣ አርሰናል አንድ ተጫዋቹ ቢጫ ካርድ አይቷል። በአጠቃላይ በጨዋታው እንደተስተዋለው አርሰናል ከረፍት በፊትም ከረፍት በኋላም በነበረው የጨዋታ ቁጥጥርና የኳስ የበላይነት አሸናፊነቱ ይገባው ነበር። በዚህም ባለቀ ሰዓት በተቆጠሩ ግቦች አሸናፊነቱን አረጋግጦ ከሊጉ መሪ ሊቨርፑል ጋር ያለውን የነጥብ ልዩነት ወደ ሁለት አጥብቦ ፉክክሩን የበለጠ አጥዞታል። ውድ ተመልካቾች፣ ከፉትቦል ማዕድ ወደ እናንተ የደረስንበት የሳምንቱ ታላቅ ጨዋታ ድህረ ጨዋታ ዳሰሳችን ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግሾች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሰላም።